አሁን የመጀመሪያ ጥያቄ የሚሆነው ኒውካስል ዩናይትድ ከአርሰናል ነገ አስራ ሁለት ሰዓት ከ30 በሴንት ጄምስ ፓርክ ስቴዲየም የሚያደርጉ ጨዋታ በተመለከተ ስንነጋገር ስለ ጨዋታው ስናስብ ቀድሞ ወደ አእምሯችን የሚመጣው ሊመጣም የሚገባው የሚመስለኝ ማ ላይ ነው ጫና ያለው? አርሰናል ላይ ነው። ለምን? ምክንያቱም አርሰናል ከዚህ በኋላ ጨዋታዎችን እንደገና እየተሸነፈ ነጥብ እየጣለ ሚሄድ ከሆነ የዋንጫ ፉክክሩ ላይ ወይም ዋንጫ የማንሳት እድሉ ላይ በጣም ትልቅ ተጽዕኖ እያሳደረበት ይሄዳል። በተለይ ሊቨርፑል በዚህ ሁኔታ የሚቀጥል ከሆነ አንደኛ ይሄ ነው። ሁለተኛ ደግሞ አርሰናል ያለውን አቅም አርቴታ አውጥቶ እንዲጠቀምበት እየፈቀደ አይደለም፣ ተጫዋቾቹ ማለት ነው ያላቸውን አቅም አውጥተው እንዲጠቀሙ እየፈቀደ አይደለም ተብሎ እየተተቸ ነው የሚገኙ። ስለዚህ ከዚህ በፊት በቃ የነበሩት ነገሮች በተለይ በተለይ ከትልልቅ ቡድኖች ጋር ሲጫወት ከማንቸስተር ሲቲና ከሊቨርፑል ጋራ ማለት ነው የታየው ነገር አርቴታን ያስወቀሰ ነው። ያስወቀሰ ብቻ ሳይሆን አርሰናልን ደግሞ ነጥብ ማግኘት እየቻለ እንዳያገኝ ያደረገ ነው የጎዳ ነው። ስለዚህ ካየው ነገር ካለፈበት መንገድ መማሩን ማሳየት ይኖርበታል። ቀላል ጨዋታ አይደለም ከኒውካስትል ጋር የሚደረገው ጨዋታ ስለዚህ አንድም ከዋንጫ ፉክክሩ አንጻር ሁለትም አርሰናል ካለው የተጫዋቾች ስብስብና ከጥንካሬው አንጻር ጨዋታዎችን እያሸነፈ መቀጠል አለበት። ካልሆነ የአቻ ውጤትም እንደዚሁም ደግሞ መሸነፍም በጣም ትልቅ ተጽዕኖ ውስጥ ይከታቸዋል ተጫዋቾቹንም አሰልጣኙንም በተለይ ሰሞኑን ደግሞ ሲነገር ከነበሩት ጉዳዮች አንጻር ሲታይ የበለጠ አርቴታን ምን አይነት አስተላለፍ ተከትሎ ወደ ሜዳ እንደሚገባ አናቅም። በእርግጥ ግን የበለጠ ጫና ውስጥ የሚከተው ይመስለኛል። ጫናውን የሚያበረታበት ነገር ጫናውን የሚያበረታበት ነገር እነዛን ተጫዋቾቹን አሁን ከዚህ በፊት በጣም ክሬቲቭ የሆኑ ተጫዋቾችን ተቀያሪ ወንበር ላይ አስቀምጦ መጀመሩ የበለጠ አይ፣ ከዚህ በኋላ እሱማ ዋናው የጫና መነሻ ነው። ከዚህ በኋላ ጫናውን የሚያበረታበት ነገር ምን ሊኖር ይችላል? ከነገው ጨዋታ በፊት ብባለኔ ለምሳሌ የዛሬውን ጨዋታ ሊቨርፑል የሚያሸንፍ ከሆነ ጫናውን ይሰቅለዋል። ምክንያቱም መሸነፍ ማለት ያኔ ለአርሰናል ከሊቨርፑል ከወዲሁ በስምንት ነጥብ ማነስ ማለት ይሆናል። ይሄ ከባድ ነው። ገና ስድስት ጨዋታ ተጫውተሽ በስምንት ነጥብ ከተበለጥሽ ከዚህ በኋላ አርሰናል በርትቶ ሊቨርፑል ደግሞ ደክሞ ያንን የነጥብ ልዩነት ማካካስ በጣም ከባድ ነው። ነው አሁን የእግር ኳስ ባለሙያዎቹ የሚሉትን ነገር ለማንሳት እንዲያንደረድረን ነው ይህንን ጥያቄ ያነሳሁት። አሁን እነ ፖል ሜርሰን አይነት ሰዎች የሚሉት ምንድን ነው ነገ በሚደረገው ጨዋታ አርሰናል በኒውካስትል ዩናይትድ የሚሸነፍ ከሆነ በተለይ የሚሸነፈው በሊቨርፑል ድል ማግስት ከሆነና በሊቨርፑል ና በአርሰናል መካከል የነጥብ ልዩነቱ ወደ ስምንት ካደገ አርሰናል ተስፋ ቢቆርጥ ነው የሚሻለው ይላሉ ኢማጂን ሰላሳ ሁለት ቀሪ ጨዋታዎች እያሉ ነው ይሄንን የሚናገሩት እነዚሁ ሰዎች ሁለተኛ ሀሳብ አላቸው ሁለተኛው ሀሳባቸው በአርሰናል ና በሊቨርፑል መካከል ያለው ልዩነት ሊቨርፑል ዛሬ አሸንፎ አርሰናል ደግሞ ነገ አሸንፎ አምስት ሆኖ የሚቀጥል ከሆነ የአርሰናል የፕሪምየር ሊጉን ዋንጫ የማሸነፍ እድል ሰፊ ነው ቱ ኤክስትሪምስ ነው ሁለት ጽንፍ ላይ ያሉ ነገሮች ናቸው እየተነገሩ የሚገኙት ስለዚህ እነዚህ ሁለት ጽንፍ ላይ ያሉ ነገሮች የሚነገሩበት ዋነኛው ምክንያት የአርሰናልና የሊቨርፑል የነጥብ ልዩነት የሊቨርፑልና የኒውካስል ማ የሊቨርፑልና የክሪስታል ፓላስ የክሪስታል ፓላስና የማን ነው የኒውካስልና የአርሰናልን ጨዋታ በተመለከተ በቃ እንደዚህ አይነት ዲሳይሲቭነስ ያለው ወሳኝነት ያለው አድርጎ መውሰድ ነገር አለ። መጀመሪያን የላንች እንመካከር እንግዲህ እንቀበለው ወይስ አረዘም ብለው ነው ብለን የራሳችንን ሀሳብ እንግለጽ። የምታጣጥለው ነገር አይደለም። እኔ እንደዛ ነው የሚሰማኝ። የምታጣጥለው እኮ እኔ እሺ፣ እንመካለን ከዛ ደግሞ አንተም ትናገራለህ። እኔ የሚሰማኝ ግን የምታጣጥለው ሀሳብ አይደለም። ማለት ገና ከወዲሁ በስምንት ነጥብ ልዩነት ከተፈጠረ ቀላል ነው ማለት አይደለም ከባድ ነው፣ ግን ደግሞ ሙሉ ለሙሉ ያበቃ ነው የሚለውን ሀሳብ ለመቀበል ግን ይቸግረኛል። ገና ነው፣ ገና ሰላሳ ሁለት ጨዋታ ይቀራል በእነዚህ በሰላሳ ሁለት ጨዋታዎች ምን ነገር ሊፈጠር እንደሚችል አናቅም ስምንት ጨዋ የስምንት ነጥብ ልዩነት ማለት እንግዲህ በቃ እንደ አጠጋግተን እንኳን እንወሰደው ከተባለ የሶስት ጨዋታ ጉዳይ ነው ዘጠኝ ነጥብ ስለሚሆን ሶስት ጨዋታ ማለት ነው። በእነዚህ ሶስት ጨዋታዎች ላይ ምን የሶስት ጨዋታ ውጤት በሶስት ጨዋታ ላይ የሚመዘገበው ውጤት የሚወስነው ነገር ነው ግን ያ ማለት ሰላሳ ሁለት ጨዋታ እየቀረ የሶስት ጨዋታ ጉዳይ ከግምት ውስጥ ገብቶ ዋንጫ ተስፋ መቁረጥን ምን አመጣው ነው እኔ እንደዛ ነው የሚሰማኝ ግን ቀላል ነው ማለት አይደለም የስምንት ነጥብ ልዩነት ሊያውም ሊቨርፑል ስለሆነ ማለት ነው በሊቨርፑልና በአርሰናል መካከል የዋንጫ ተፎካካሪ ናቸው በተባሉት መካከል ገና ከወዲሁ የስምንት ነጥብ ልዩነት መፍጠር ማለት ነገሩን በሙሉ ቀላል ያደርገዋል ማለት አይደል፣ ከባድ ነው። ግን ምንም በቃ ይሄ የዋንጫ ተፎካካሪነት ጉዳይ አብቅቶለታል ወይም አከተመ ተብሎ እንደተሰጠው አስተያየት ልክ ነው እቀበለዋለሁ ብዬ ለመናገር ግን ይቸግረኛል። ይኸውልሽ ነገሩ አንቺ ያልሽው በጣም አስፍተሽ ጠቀለልሽው፣ እና አንቺ ካልሽው ውጭ መሆን አልችልም። ጥያቄው ይሆናል አይሆንም ቢሆን ኖሮ እኔ አይሆንም ነው። ተስፋ የሚያስቆርጥ ነገር የለም ነው የምለው ግን አሁን አንቺ አሪፍ አድርገሽ ከጠቀለልሽ አስፍተሽ ከባድ ነውም አልሽ ከሄት አምጥቼ ልበል እንትንም ነው አልሽ ገብቶኝ ሰፊ ሬንጁ እያደነኩሽ እኮ ነው እየተስማማው እኮ ነው ልዩነት እኮ ኖሮኝ አለ በቃ እንደዛ ነው፣ ትክክል ነው። ግን እነሱ አሁን ከባድ የሚያደርገውን ብቻ ላብራራ ለምሳሌ ለምን ከባድ ነው አይቻልምን ስለማልቀበለው ከባድ ነው የሚለውን ትንሽ ሰፋ አርጎ ማብራራት ካስፈለገ ገና ስድስት ጨዋታ ተጫወቱ ሁለቱ ይሄኛው በስምንት ነጥብ ይሄኛውን ይበልጠዋል አሁን ከባድ የሚያደርገው ነገር ምንድን ነው መሰለሽ አንድ በአርሰናል ከስድስት ጨዋታዎች በስምንት ነጥብ መበለጥ በኋላ የተለየ መተማመን ማሳደር አለብሽ ነንስቶፕ የሆነ የድል ብቻ ጉዞ እንደሚኖረው ከባድ የሚያደርገው ይሄ ነው። አርሰናል በስድስት ጨዋታ ስምንት ነጥብ ተበልጦ ከዛ በቀሪዎቹ ሠላሳ ሁለት ጨዋታዎች ላይ በጣም አሪፍ ውጤት ብቻ እያመጣ ይሄዳል ብሎ እንደመተማመን ያለ ከባድ ነገር የለ። አዘሴምታይም ደግሞ ሌላ መተማመን ያለብሽ ነገር ሊቨርፑል ይሳሳታል እኔ ይሄኛው ይቀለኛል። ሊቨርፑል ይሳሳታል የሚለው ሊቨርፑል ሳሙኤር ነጥብ ይጥላል፣ ይሄ ይቀለኛል። አይቀርማ ሙሉ የውድድር አመቱን 38 ጨዋታ ተጫውቶ 38ቱንም ያሸነፈ ምናምን አንለውም ገባሽ። ዜር ውልቢ ሰምድሮውስ አቻዎች ይኖራሉ። ሰም ሉዚንግ ጌምስ ደግሞ ይኖራሉ። ምንም ጥያቄ የለውም፣ ይሄ ስለዚህ የሊቨርፑል እንደዚህ መሆን የሚገመት ቢሆንም የአርሰናል ምንም ሳይሆኑ መጓዝ ግን እኔ ለመገመት በጣም ይከብደኛል። ከስድስት ጨዋታ በሶስቱ ነጥብ ጥሎላቸው፣ በሁለቱ ተሸንፎ፣ በአንዱ አቻ ወጥቶ እንደገና እንዴት ብዬ ነው በሰላሳ ሁለቱ ጨዋታዎች ግን አርሰናል አይቀመሴ ነው ይሄ ነው ከባድ ማለት እነሱም ከባድ ነው ከሚለው አልፋው ኢምፖስብል ነው አይሆንም የሚሉት በዛ ነው። ኢምፖስብል ነው ወይም አይቻልም፣ በዋንጫ ተፎካካሪ መሆን የሚለው የማልቀበልበት ምክንያት ደግሞ ብነግርሽ እንኳን ሰላሳ ሁለት ጨዋታ እየቀረ የስምንት ነጥብ ልዩነት፣ ስድስት ጨዋታ ሰባት ጨዋታ እየቀረ ሪቨርስ ተደርጎ የሚያውቅበት ሊግ ላይ መሆናቸውን ለምን እንደሚረሱት አላውቅም። ገብቶሻል ማለት በቃ ማንቸስተር ሲቲ እና አርሰናል መካከል የነጥብ ልዩነቱ ስንት ነበረ? የሆነ ወቅት ላይ ሚያዚያ አካባቢ እኮ ማንቸስተር ሲቲ ከአርሰናል በዚህ አካባቢ ነጥብ ያንስ ነበረ እኮ ሳምሪ ከዚያ አርሰናል ሲቸገር ማንቸስተር ሲቲ ደግሞ ሳያባራ እያሸነፈ ሲሄድ ማንቸስተር ሲቲ ዋንጫውን በላ። አጋጥሞ ያውቃል። ስለዚህ ለምድረው ተስፋ የሚቆረጠው ግን ግን ከባድ ግን ያደርገዋል። ከባድ የሚያደርገው ቅድም ባልኩሽ ምክንያት ነው ሲደመር የአርሰናል ተጫዋቾች የአርቴታ ጉዳይ መበጣበጫ ሆኖ ይመጣልኝ ይሄ አይቀርም። ምን ሆኖ ነው የሚመጣው መሰለኝ ይሄ እሱ እኮ ነው ያስበላን የሚለው ኢትዮጵያዊ ብቻ ሳይሆን ማት ማት ሰው ነው ያለ። አሁንም ፖል መርሰንም በይው ሮይኪንም በይው ጋሪ ኔቪልም በኤፍ ኔሚት በቃ ማንንም ብትጠሪ አብዛኛው ወቀሳዎቻቸው ወይም የወቀሳ አቅጣጫዎቻቸው አርቴታ ላይ ነው። እሱ ነው ጉድ የሰራን የሚል ነገር ነው የሚያነሱት። እና ለእኔ የማትጋፋያቸው ጥያቄዎች ናቸው የሚነሱት፣ ለመጋራት ብቻ የምትገደጃቸው ጥያቄዎች ናቸው የሚነሱት በአርቴታ ዙሪያ። እንደ ኢብሪቼ ኢዜን በዛ መንገድ ያስፈረመው ለትንንሽ ጨዋታዎች ነው ወይ ብሎ ሲጠይቁሽ ምን ልመልስ? ምን ትመልሻለሽ? ልክ ነው ደግሞ። የኢብሪቼ ዜን ጉዳይ ትንሽ ለየት የሚያደርገው ይሄ ሊጉን ይላመድ እንደዚህ ነገር ነው፣ ምናምን ብለህ ብዙ አስተያየት ለመስጠት የሚያስችል አደል የፕሪሚየር ሊጉን በደንብ አድርጎ የሚያውቀው አይነት ተጫዋች ነው። ያችን ራሱ ሀሳብ ያመጣት ኤብሪሼዝ ዘጠና ደቂቃ ጫእኔ እሷንም እኮ አልቀበላትም ማርያምን አልቀበለውም። ምክንያት ይመስላል ነበር እንደ ኮሚኒቲ ሺልድ ምናምን ፕሪሲዝ በሰላም እኮ ነገሩ እያስኬደ የነበረ ልጅ እኮ ነው። አሁን አሌክሳንድር አይዛክ ቢባል እቀበላለሁ። ይሄ እኮ ኮምፒቲቲቭ ጌሞችን ሁሉ ተጫውቷል እኮ ከክሪስታል ፓላስ ጋር እና ለምን ነው መቀበለው ታዲያ? አንቺ ትቀበያል አይደለም? እኔ አንዳንድ ጊዜ የአዲስ ሁኔታ ውስጥ መግባት አዲስ ቡድን ውስጥ መግባት የራሱ የሆነ ትንሽ መንገጫገጭ ሊፈጥር ይችላል ብዬ አስባለሁ። እንደዚያ አይነት እሱ አላለም። እሱ ያለው ምንም ነገር የለም። እሱ ማለት የፊትነስ ጉዳይ ነው አደለም አ ኢዜን ነው የምለው አደለም። አርቴታማ አርቴታማ ዘጠና ደቂቃ መጫወት አይችልም ነው ዘጠና ደቂቃ ከበር አያረግልኝም አያረግልኝ ፊት አደለም እናንተ አታቁም አለ እኔ ነኝ ተከራከሬ ነው ምን በምንም ልትከራከሩ አትችልም። ምክንያቱም እሱ ነው የለም ብልሽ አሁን በምን ትከራከራለች? የለም ካልኩሽ የለም አለች ወራ ያደርስም ካልኩ እንደዛ ሯ ዘጠና ደቂቃ ወራ አደርሰኝ ምታልኩ ምንምምንም አልከራከርም። እንዴት ብትበሉት ነው እያል ሺ ጊዜ ብትመራመሪ ምንም አልታመጭም። እንደ በርበሬ ብቻ ነው እንደ ብትበሉት ብትይኝ ምን አመጣለሁ? ምንም እኮ አታመጭም። ጥያቄ ግን ሊፈጠርብኝ ነው፣ ጥያቄ ይፈጠርብኛል። በተለይ መጀመሪያ ያለውን ነገር ካወቅኩኝ ምን አድርጋችሁ ትበሉልሽ ያለሽ እንጂ አሁንም ላይ እንደዛ ነው። ግን ልክ ነው። አሁን በቃ እኔ ነኝ የማውቀው ካለ ልምምድ ሜዳ ላይ የሚመለከተው ነገር ካለ ያንን ልትከራከረው አትችልም። ግን ለየት የሚያደርገው ነገር ኢዜ ላይ ወደ ሜዳ ከገባ በኋላ የሚያሳየው ፐርፎርማንስ ነው። በደንብ ነው አሁን በሻምፒየንስ ሊግም ከቢልባዎ ጋራ በነበረው ጨዋታ እንደዚሁም ደግሞ በሊግ ካፕም በነበረው ጨዋታ ላይ በደንብ አድርጎ ፐርፎርም ያደርጋል ከማንቸስተር ሲቲ ጋራም በነበረው ጨዋታ ላይ እና ተቀይሮ ከገባ በኋላ የሚያሳያቸው ነገሮች በደንብ አርሰናልን የለወጡ ነው። በግልባጩ ለምን አላረገውም ታዲያ? እሱ እኮ ፈርስት ኢለቨን ውስጥ ገብቶ ቤስት ኢለቨን ውስጥ ገብቶ ከዛ በኋላ ሲደክምበት ቀይ በምን አስወጣው? ያኔ እኮ ምንም እኮ ጥያቄ አይነሳበትም፣ ምንም አይነሳም። በቃ ደከመት። ያ ምክንያቱም ሲደክም እኛ ምና ያለና፣ አዎ አሁን ሰከንድ አፍ ላይ ሲያስገባው እሳት ሆነ ልጁ። ግን ይወዝ ምንም ማድረግ አይቻልም። ሲቲ ጎል አግብተዋል። የአርሰናል እንትን ፍላጎት ሲቲ ያገባውን አይነት ጎል አግብቶ አንድ እኩል መሆን ነው ቢያንስ እዛ ነገር ላይ እየለፋች ነው ግን፣ ይሄ በቃ ባላንስ ላይ ያለ ጌሙ ዜሮ ለዜሮ እያለች ገና ሲጀመር የመጨረሻ ስትሮንግ የምትሆን ተጫዋቾችሽን አስገብተሽ ሲደክሙ ብታወጫቸውስ? ጌሙን ኢንኮንትሮል ኮንትሮል ካስገባሽ በኋላ ሲቲ ጋ ምንድነው ያለው አቅም፣ አርሰናል ጋ ምንድነው ያለው አቅም፣ እኔ ምን ጎደለኝ፣ ማን ደከመብኝ የሚለውን ነገር ካወቅሽ በኋላ ብታስወጪው አይሻልም? ቃተሽ ካልፈሰፈሱሽ በኋላ በመቸገር ስሜት ውስጥ ሆነሽ ለምን ታስገቢዋለሽ? እሺ፣ ዘጠና ደቂቃ አይጨዋት የሚለውን በቃ በርበሬውን እንዳልሽው ም እንደዚህ ለምን አላረገም እንደዚህአላም ነው አልቀበለውም። ምንሽ ለዛ ነው ልክ ነው ዋው ይሄ በቃ ምንም ጥያቄ የማያስነሳበት ውሳኔ የሚሆን የነበረው ያንን አሰላለፍ ተከትሎ ቢሆን ነው። እንደውም አንዳንድ እዚሁም ፖል መርሴን የሰጠው አስተያየት ላይ እኔም ስመለከት አሁን ትሮሰርድ ቀዳሚ ተሰላፊ ሆኖ ጨዋታውን መጀመሩ ለትሮሰርድ ይሄ ዲስርስፔክት የማድረግ ነገር አይደለም። ይህንን አስተያየት ሲሰጥ ብሏል ተናግሯል። ትሮሰርድን በጣም ጥሩ ተጫዋች ነው እናውቃለን፣ ግን ደግሞ የጨዋታው ሁኔታ የሚፈልገውን አይነት ተጫዋች ደግሞ አለ። እና ኢዜን ቅድም አንተ እንዳልከው ይህንን ሁላ ገንዘብ አውጥተው የገዙት እንደነዚህ አይነት ጨዋታዎች ላይ ላይጠቀሙት ነው ወይ የሚለውንም ጥያቄ አብሮ የሚያነሳው አንድም በዚህ ምክንያት ነው እንጂ አሁን ሌሎች ጨዋታዎች ላይ ትሮሰርድን፣ መርስ ኔሌን ሌሎች ተጫዋቾችን መጠቀም ብዙም አርቴታ ላይ ጥያቄ ላያስነሳ የሚችል ነው ብዬ ነው የምማስበው። ግን በጣም ብዙ ጥያቄ እየተነሳበት ስለሆነ አርቴታ ላይ ይሄኛው ጨዋታ የበለጠ ጫና እንዳለው ምንረዳው ይመስለኛል ። አሁንም ትንሽ ወደኋላ ሄደን ብናነሳ የምንጠቅሰው አንድ ነገር ምን አለመሰለች ለአርሰናል ማንቸስተር ሲቲን ቤስት ታይም ላይ ነበር የገጠመው። የአርሰናልና የማንቸስተር ሲቲ ጨዋታ በዚህ ወቅት መደረጉ ለአርሰናል አሪፍ ነው የምንለው፣ ቶተናም እንዴት እንዳሸነፈው ስላየን፣ ብራይተን እንዴት እንዳሸነፈው ስላየን፣ ለማንቸስተር ሲቲ ይሄ ቤስት ታይም አይደለም። አይደለም ቤስት ታይሙ ባልሆነ ጊዜ መግጠም ላኪነት ነው ለኔ የሚሰማኝ፣ ገብቶሻል። ስለዚህ ማንቸስተር ሲቲ ለመግጠም የተሻለው ጊዜ ላይ አገናኝቶች ጨዋታ ዋዩ ሲት ባክ ለምንድን ነው ወደ መከላከል ዘንብነች፣ ጥንቃቄ አርገሽ ምናምን የምትጫዋቹ፣ አንዳንዴ ኮ የሚገቡ ተጫዋቾች የዛ አይነት ማይንድ የዛ አይነት ነገር ስላላቸው ብቻ አለ ጊዜን ማስገብተች ባልተጠንቀቅ መከላከሉ ላይ እንድታግዘኝ የምፈልገው ካልሽ፣ ኮ ሀሳብሽ ኮ ነው መወገዝ ያለበት። ፖይንት የገባች እና ምን ከዚህ በተሻለ ጊዜ መቼ ልትገጥሚው ነው ማንቸስተር ሲቲ? ይካንድ በቃ ትችኝ ማለት ከባድ ነው። ከባድ ነው። አው ማንቸስተር ሲቲ በዚህ ሁ እንደውም ሲዝኑንም እስከዚህኛው ጨዋታ ድረስም በዚህ ሁኔታ ይቀጥላል ብለን አላሰብንም። አጀማመሩ በጣም የሚያስፈራ ነው የነበረው። አንድ ጨዋታ አሁን ከወልቭ የነበረው አጀማመር በጣም ጥሩ ነው። በቃ ዘንድሮ ማንቸስተር ሲቲ ወደኋላ ይመለስም የሚል አስተያየት እንድንሰጥ ያደረገ ነው። ከዛ በኋላ ግን ያንን አስተያየት በቃ አሁን ማንሳት ነው ያለብን። ለምን መሰለሽ ወልቭስ በፕሪሚየር ሊጉ ብቸኛው ቡድን ነው፣ ምንም ያላሸንፍ ምንም ነጥብም ያላገኝ ቡድን ወልቭስ ነው። ለካ ዛ የደነሱት ለዛ ነው ፓቲም እንዴ ታዲያ። አምስት ጨዋታ ላይ ምንም አይነት የድል ውጤት አላመጣም የሚባልን ቡድን አራት ለዜሮ ሲያሸንፍ፣ አረ ቡድነው ዘንድሮ ምናምን ምናምን ብለናል። ልክ ነው፣ አምስት ተጫግን የወልቭስን ሁኔታ ስናየው ደግሞ አስተያየታችንን እንድናስተካክል ያደርጋል። ማንቸስተር ሲቲን ለማንቆለጳጳስ አቅም ያሳጣሻል። ገባሽ ኢቨን በማንቸስተር ዩናይትድ ጨዋታ ላይ ማንቸስተር ሲቲ እኳ አሳማኝ አደለም። ማንቸስተር ዩናይትድ ነው እንጂ በድክመት አሳማኝ፣ ማንቸስተር ሲቲ በጥንካሬ አሳማኝ አልነበረም። ይህንንም አብሮ ከግምት ውስጥ ማስገባት እኔ የሚበጅ ይመስለኛል ልልሽ ፈልጌ ነው እንጂ ወልቭስ ማለት ይሄው ውራ ነው። አምስት ተጫወቶ በአምስቱም የተሸነፈ ነው በአምስቱም የተሸነፈ ዘጠኝ ግብዳ ያለበት አሰልጣኙ ከዛሬ ነገ ይባረራሉ ተብሎ የሚጠበቅላቸው ሰውዬ ምናምን አልነበሩ እንዲያን ጊዜ በቃ ስለዚህ ምንድን ነው ሚለው ነገር አለ እና ይሄ አትፍራ የሚባለው በሚያስገባቸው ተጫዋቾች ማንነት ብቻ ሳይሆን ይዘው በሚገቡት ሐሳብም ነው። መከላከል ዘመም ጨዋታ ከሆነ የሚገባው ሰው ማንነቱ አይደለም፣ ምን ሚና ሰጥሽው ገባ የሚለውም የዛን ያህል ወሳኝ ነው። እሺ በጣም በጣም አድርገን እናመሰግናለን። ለማንኛውም መልካም ጨዋታ እንዲሆንላችሁ እንመኛለን። በጣም በእርግጠኝነት ለመናገር የምንችለው ጨዋታዎቹ ካለቁ በኋላ በእናንተው የሸገር ስፖርት ዊዝ አበበ ግዴ የዩቲብ ቻናላችን ላይ አዳዲስ መረጃዎችን ጨዋታውን በተመለከተ የሚኖሩ ገለጻዎችን ይዘንላችሁን እመጣለን። አሪፍ ጊዜን እንድታሳልፉ እኛም ደግሞ እንመኛለን። መልካም በዓል፣ አድማጮቻችን በሙሉ ጥሩ ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።